በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ከሁሉም በፊት ሰማይና ምድርን ዘርግቶ ፍጥረቱን ሁሉ የሚመራ የሚቆጣጠር፣ የሚመግብ፣ የሚጠብቅ በከሃሊነቱ በቸርነቱ በጥበቃው በአባታዊ ፍቅሩ ሁልጊዜ ፍጥረቱን በምሕረት ዓይን እየተመለከተ የዓለምን በደልና ኃጢአት ሳያስብ በቸርነቱ በትዕግስቱ ሁሉን ነገር በምረት ዓይኑ እየተመለከተ የሚያኖር አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አቤቱ አምላካችን እግዚአብሔር ሆይ ይህን ጊዜ ባርከ ቀድሰ፣ ትናንትናም በዛሬ ዛሬም በነገ እየተካ ለሁሉም የአባትነትህን ይቅርታና መግቦት የምትናከናውን ዳግም ስሜት የተመሰገነ ይሁን። የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች የሆናችሁ በሀገርም በየትኛውም ዓለም ላይ የምትኖሩ ሁሉ ሌሎችም አጠቃላይ ኢትዮጵያውያን እንኳን ለሁለት ሺህ አስራ ስምንት አመተ ምህረት ለቅዱስ መስቀል በዓል አደረሳችሁ አደረሰን እላለሁኝ። እንግዲህ የመስቀል በዓል ክርስቶስ ለዓለም ድህነትን ከፈጸመበት ጊዜ ጀምሮ እስከዛሬ ድረስ ትውልድ ትውልድን እየተካ አንድ ጊዜ ንጹሕ በጎኖ ለዓለም ቤዛ ካሳ ሆኖ መስቀል ላይ ራሱን ምግብ አድርጎ ካቀረበበት ድህነትን ከፈጸመበት ጊዜ ጀምሮ በዓለ መስቀል እየተከበረ አሁን ላለንበት ዘመን ደርሰናል። እንግዲህ ይህን በዓል የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በየትኛውም ቦታ ላይ ሆነው የሚያከብሩት መስቀል ድህነትን ያገኘንበት እርቅን ያገኘንበት የክርስቶስን ፍቅር የተመገብንበት ለእኛ በግ ሆኖ መስቀሉ ላይ መሥዋዕት ሆኖ ቀርቦ ምግብ መጠጥ ሆኖ የተሰጠበት አምላካችን ኢየሱስ ክርስቶስ ስለሆነ መስቀል ኃይላችን ነው። መስቀል መመኪያችን ነው። መስቀል ጉልበታችን ነው። መስቀል የሰማይ ደጅ መሸጋገሪያ ድልድያችን መንገዳችን ነው። ስለምን ክርስቶስን መስቀሉ ላይ እናያለን። መስቀሉ ላይ ፍቅርን እናገኛለን። መስቀሉ ላይ ሰላምን እናገኛለን። መስቀሉ ላይ የእግዚአብሔርን ቸርነት፣ ምህረት፣ ይቅርታ እናገኛለን። ሁለት የነበሩት አንድ የሆኑበት ነፍስና ስጋችን የታረቀበት፣ ሰማይና ምድር አንድ የሆነበት፣ ሰውና እግዚአብሔር የተገናኘበት የክርስቶስ ማዕድ፣ የክርስቶስ ዙፋን መስቀል ነው መስቀል። ስለዚህ ለእኛ ውበታችን ነው፣ ክብራችን ነው፣ ጌጣችን ነው፣ ሽልማታችን ነው በማለት ሁሉም ኢትዮጵያውያን ከልብሳቸው ከቤታቸው ግርግዳ ጀምሮ ከዛም አልፎ በአካላቸው ላይ መስቀልን እየሳሉ እየቀረጹ መስቀልን የሚተማመኑበት ስለሆነ መስቀል እንግዲህ ያው ለሁላችንም ከቤተ ክርስቲያናችን ጀምሮ እስከ የትኛውም ድረስ በልዩ ሁኔታ የምናከብረው ነውና፣ ስለዚህ መስቀል ስናከብር ሁላችንም የኢትዮጵያ ሕዝብ ያው መስቀል ማለት ከክርስቶስ ጋር መገናኛ ድልድያችን ስለሆነ መታረቂያችን ስለሆነ እርቃችንም የተወጠነበት ስለሆነ ጠላታችን የተሸነፈበት ስለሆነ ስለዚህ ይህን መስቀል ስናስብ ያው ነዳያንን በማሰብ የተቸገሩትን በመርዳት ምንም ለሌላቸው ደግሞ ምግብ በማካፈል በደስታ፣ በፍቅር፣ በአንድነት፣ በመቻቻል ሆነን በመከባበር ሆነን የምናከብርበት ነው። ስለዚህ መስቀል የአደባባይ መስቀል ነው። ከጥምቀንት ጋራ በዩኔስኮ የተመዘገበ በሀገራችን ብቻ ሳይሆን የዓለም በዓል የሆነ ዓለም ሁሉ ከእኛ ጋራ የሚያከብርበትና ብዙ ቱሪስቶች ወደ ሀገራችን መጥተው ይህን በዓለ መስቀል የሚያከብሩበት ከእያንዳንዱ ደጃፍ ላይ ደመራ የሚደመርበት፣ እያንዳንዱ አባወራ በገጠርም በከተማም ደመራ ለራሱ የሚያዘጋጅበት፣ እንደ ቤተክርስቲያኑ ቤተክርስቲያን ደጃፍ ደመራ የሚደመርበት፣ ከዛም አልፎ ደግሞ አጠቃላይ ለዓለም አቀፍ በሚሆን መንገድ በመስቀለ አደባባይ በዓሉ የሀገር መሪዎች፣ የውጭ ቱሪስቶች እንዲሁም የተለያዩ የክብር እንግዶችም አጠቃላይ ከቅዱስ ፓትርያርኩ ጀምሮ በእስከታችኛው መዋቅር ድረስ ቤተክርስቲያናችን አገልጋዮች የሚገኙበት፣ ብፁዓን አባቶች የሚገኙበት፣ ብዙ ምእመናን የሚሰባሰቡበት ነውና ይህንን በዓል እንግዲህ በዚህ በልዩ ሁኔታ እናከብራለንና በዓሉን ስናከብር፣ ለብዙ ሰዎች ምንም ለሌላቸው ሰዎች መልካም ነገር በማድረግ ገንዘብ በመስጠት የሚመገቡትን ነገር በመስጠት ልብስ በመስጠት የታመሙትን በመጠየቅ የታሰሩትን ሄዶ በመጠየቅ በማስፈታትም በተለያየ መንገድ እግዚአብሔር የሚከብርበት በዓል ሆኖ እኛም ክብር የምናገኝበት ሆኖ የደስታ በዓል ሆኖ እንዲያልፍ ሁላችንም ይህን ታሳቢ አድርገን በዓሉን ማክበር ያስፈልጋል ብዬ እናገራለው። ከዚህ ጋር በማያያዝ እኔ በማዕከላዊ ኢትዮጵያ በምስራቅ ጉራጌ ዞን ሀገረ ስብከት ልዩ ወረዳ ማረቆ ልዩ ወረዳና ምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ ነኝ። በዛ በከባቢም ያለው ኦርቶዶክሳዊ እምነት ተከታዩ የሆነቱን ሕዝበ ክርስቲያን ይህንን መልካም ነገር እያደረጉ ያው በተለየ መንገድ ደቡብ አካባቢ ደግሞ ከዛም አልፎ የጉራጌ ማህበረሰብ መስቀልን በልዩ ሁኔታ የሚያከብርበት መስቀልን አስቡ። በተለያየ ቦታ ላይ እየሰራ ያለው የጉራጌ ማህበረሰብ ቤተሰቡን ለመጠየቅ አብሮ በዓል ለማክበር የሚያሳልፍበትና ሄዶ አብሮ ተሰፊ የሆነ ዝግጅት አዘጋጅቶ በልዩ ሁኔታ በዓሉን የሚያከብርበት ነውና የጉራጌ ማህበረሰብ ትጉህና ታታሪ ሰራተኛ ነው። በሃይማኖቱ ቀና ነው ለቤተ ክርስቲያን መልካም የሚያስብ ነውና፣ ስለዚህ በዛው መሰረት ደግሞ ያለውን በአካባቢ የሚገኘውን ምንም የለውንም በገንዘብም በሁሉም ነገር ድጋፍ በማድረግ እንደተለመደው ያን መልካም የሆነውን ሃይማኖታዊ ባህል የሆነውን የመስቀልን በዓል በልዩ ሁኔታ አብረው እንዲያከብሩ አሳስባለሁ። ከዚህ ጋር በመያያዝ በዓሉ የሰላም የፍቅር፣ የአንድነት፣ የበረከት የሰላም የጤና የረድኤት እንዲሆንላቸው መልካም ምኞቴን እየገለጽኩ እግዚአብሔር ሁሉም ኦርቶዶክሳዊ እምነት ተከታዮች የሆነው ሕዝበ ክርስቲያን ባሉበት ሁሉ እግዚአብሔር ባርክልን፣ ይቀድስልን መስቀል